ሞልቶ ነው ያለው። ነገ ኦሮሞነትን ከተቀበልክ ዛሬ ፋኖን አትደግፍም ፋኖ አትሆንም ማለት ነው። ነገ አማራነትን የምትቀበል ከሆነ ደግሞ ነገ ኢትዮጵያን የምታስተዳድር ከሆነ ነገ እስልምና ሃይማኖትና ኦርቶዶክስ ሃይማኖት በአንድ ላይ እንዲኖሩ የምትፈቅድ ከሆነ ፋኖ እውነት ትዋጋለን ማለት ነው። ሰማዓታትነትን ታገኛለህ ማለት ነው። በዚህ ልክ አብይ አህመድ እየሰራብን ነው። እሬቻ በዓል ታውቃላችሁ አይደል? ቅቤ መገባት ነው ዛሬ ቤተሰብ መቀባት ነው አይደል? እሬቻ እምነት አይደለም፣ አምልኮት ነው አይደል? አብይ አህመድ ግን እስልምናና ኦርቶዶክስን አጥፍቶ እሬቻን ለማንገስ እየሰራ ነው። እሬቻ በፊት ሲከበር የነበረው ጫካ ውስጥ ሳናያቸው ምን ሳናያቸው ነበር አይደል? አንድ ሳምንት አዲስ አበባ እንዲከበር ይው አሁን ተፈቅዷል። የኦሮሞ ባንዲራ አዲስ አበባ ላይ በጣም ተጠቅቋል። ጽንፈኛው የፋኖ ቡድን በምስራቅ ወለጋ ሕዝብ ላይ በተደጋጋሚ ጥቃቶችን መፈጸሙም ነዋሪዎች ገልጸዋል። በቱሉ ዲንቱ የሚገኘው የሰላም መስጊድ በቀናት ውስጥ እንዲፈርስ መጠየቃቸው ኮሚቴዎች ገለጹ። ኢትዮጵያ የብድር እዳዋን ለማራዘም ያደረገችው ድርድር ውጤት አልባ ሆኗል። ሰላም ጤና ይስጥልን የተከበራችሁ የቦራና ባሬንቱ ቻነል ተከታዮቻችን። አርስቶችን በማስቀደም ዜና ሰማችኋለሁ ከዜናዎቹ ጋር ቻለን ይመቃሳኔ። ጽንፈኛው የፋኖ ቡድን የኦሮሚያ የተፈጥሮ ሀብትና ለም ምድር ለመውረር በኦሮሞ ህዝብ ላይ ተደጋጋሚ ጥቃቶችን እየፈጸመ እንደሚገኝ ተገለጸ። ጥላቻና የዘር ማጥፋት አላማን አንግቦ የተነሳው ወራሪው የፋኖ ቡድን በተለያዩ አቅጣጫዎች በኦሮሞ ህዝብ ላይ ጥቃቶችን ፈጽመዋል፣ ንብረቶችን ዘርፈዋል፣ ብሎም የተቀሩትን ቤቶች በእሳት አጋይተዋል ሲሉ የምስራቅ ወለጋ ሆሮ ጉድሩ ነዋሪዎች ለሚዲያችን ሁኔታዎችን አብራርተዋል። ይህ ወራሪ ቡድን የኦሮሞ ባህል ማንነት እና ቋንቋን ለማጥፋት እና በጥላቻ የተሞላ መሆኑን በመግለጽ መንግስት እነዚህን አካላት ላይ በአስቸኳይ እርምጃ እንዲወስድም ጠይቀዋል። ነዋሪዎቹ አያይዘውም እነዚህ ወራሪዎች ጋር ሆኖ ህዝቡ ላይ ከፍተኛ ጉዳት እያደረሱ ያሉትን የመንግስት መዋቅሮች እንዳሉ ቢገለጽም እስካሁን መፍትሄ እንዳልተሰጣቸውም አክለዋል። ታጣቂዎቹ በከባባድ መሳሪያዎች የታገዙ ሲሆን ሰላማዊ ሰዎችን ዕላማ በማድረግ እያፈናቀሉ እንደሚገኙም አብራርተዋል። በመጨረሻም በተደጋጋሚ የክልሉ መንግስት ጉዳዩን ቢሰማም ምላሽ እንዳልሰጠበት በመግለጽ የኦሮሞ ህዝብ በአንድነት ከጎናችን ሊሰለፍ ይገባል በማለትም ጥሪያቸውን አስተላልፈዋል። በኦሮሚያ ክልል ሸገር ከተማ አስተዳደር የሚገኘው የሰላም መስጂድ እንዲፈርስ መገደዳቸው የመስጂዱ ኮሚቴዎች አሳወቁ። በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ ቱሉ ዲንቱ የሚገኘውን የሰላም መስጂድ በሶስት ቀናት ውስጥ እንዲፈርስ መባላቸው የመስጂዱ ኮሚቴዎች ተናግረዋል። በጉዳዩ ዙሪያ የሸገር ከተማ አስተዳደር ዋና ጸሐፊ ኡስታዝ ያህያ አባ ጀባል እንደገለጹት አመራሮቹን ለማግኘት ጥረት ብናደርግም ግምገማ ላይ ናቸው በሚል ምክንያት እንዳልተስተናገዱ ገልጸዋል። የሕዝብ ማምለኪያ ቦታ ያለምንም ውይይት ለማፍረስ መሞከር ኃላፊነት የጎደለው ተግባር እና ሕገ ወጥነት መሆኑንም አክለዋል። ይህ በእንዲህ እንዳለም የሸገር ከተማ አስተዳደር በሸገር ውስጥ የሚገኙ መስጂዶች እንደማይፈርሱ ከመጅሊሱ ጋር ስምምነት ማድረጉ የሚታወስ ነው። የምስራቅ ሐረርጌ ህዝብ በመንግስት ያለአግባብ የተጫነበት ክፍያና ዝርፊያ መቋቋም ባለመቻሉ ከስራው እቤት መቆየት መርጠዋል ሲሉ ነዋሪዎች ተናገሩ። የኦሮሚያ ክልል መንግስት በመንደር መዋቅር ስም ካቢኔውን ወደ ቀጠናዎች በማውረድ በህዝቡ ላይ አስከፊ ጉዳቶችን ማድረሱን ቀጥለዋል ሲሉ ምንጮች ምሬታቸውን አሰምተዋል። በአካባቢው ላይም ምንም የተሰሩ መሰረተ ልማቶች እና ለውጦች እንደሌሉ የገለጹት ነዋሪዎች አሁን ላይ ታክስ ከበፊቱ በስድስት እጥፍ የጨመረ መሆኑንም አብራርቷል። ብሎም ሌሎች ክፍያዎች ማለትም የቀይ መስቀል፣ የጎኖፋ መዋጮ፣ የሚሊሻ ድጋፍ፣ የስርዓት መከላከያ ድጋፍ፣ ለተቸገሩት ቤት መስሪያ፣ የመደመር መጽሐፍ መግዣና ሌሎች በርካታ ክፍያዎች እንደሚጠየቁ ነዋሪዎች ለዜና ዝግጅት ክፍላችን ተናግሯል። እነዚህ ሁሉ ክፍያዎች በጊዜው ካልከፈል እስራት እና መጉላላቶች ይጠብቀናል ያሉት ነዋሪዎች በከባድ ስቃይ ውስጥ መሆናቸውንም አብራርተዋል። ኢትዮጵያ ከአንድ ቢሊዮን ዶላር በላይ እዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት መጠናቀቁ ተሰማ። ኢትዮጵያ በዩሮ ቦንድ የተበደረችውን እና በ2024 ተከፍሎ መጠናቀቅ የነበረበት አንድ ቢሊዮን ዶላር በላይ የውጭ ዕዳዋን ለማራዘም ያካሄደችው ድርድር ውጤት አልባ ሆኖ መጠናቀቁ ተገልጿል። ከ2026 ጀምሮ በአምስት ዓመታት ውስጥ በስምንት እኩል የክፍያ ፕሮግራሞች ለመክፈል እንዲወሰንላት ጥያቄ ማቅረቧን ጥቅምት 4 2018 ዓ.ም የገንዘብ ሚኒስቴር ባወጣው መግለጫ አሳውቀዋል። ይሁን እንጂ አበዳሪዎቹ ኢትዮጵያ ያቀረበችውን ጥያቄ ውድቅ አድርጓል። ይህ በእንዲህ እንዳለ የገንዘብ ሚኒስቴሩ አቶ አህመድ ሺዴ ከአመራሮቻቸው ጋር በመሆን ለዓለም ባንክና ለአይኤምኤፍ ተጨማሪ የብድር ጥያቄን አቅርቧል። ጥቅምት 3 2018 ዓ ም ጀምሮ በአሜሪካ ዋሽንግተን ዲሲ እየተካሄደ በሚገኘው ዓመታዊ ስብሰባ የገንዘብ ሚኒስቴሩ ተጨማሪ ብድር መጠየቃቸው በብዙዎች ዘንድ መነጋገሪያ እንዲሆኑ አድርጓቸዋል። ውድ የተከበራችሁ የቦረና ባሬንቱ ቻናል ተከታዮቻችን ለዛሬ ያጠናቀርናቸው ዜናዎች እነዚህ ነበሩ። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ጥቆማዎችና መረጃዎችን ለመስጠት እንዲሁም ሚዲያ ሽፋን ለማግኘት የቦረና ባሬንቱ ቻናል ፌስቡክ እና ሌሎች ድረ ገጾቻችንን መጠቀም እንደምትችሉ እናሳስባለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናመሰግናለን።